ጃን ምድር አብይን ያስደነገጠ መላው ኢትዮጵያንና አማራን ያስደሰተ ሰበር ዜና ተሰማም። በአርበኛ ዘመነ ካሴ የሚመራው የአማራ ህዝባዊ ኃይልና በሻለቃ ዝናቡ ልንገረው የሚመራው የጎጃም ዝም ጥምረት ፈጥረው አንድ አማራዊ ድርጅት መመስረታቸው ተነግሯል። ከጎጃም ምድር የተሰማውን ሰበር ዜና ታደምጣላችሁ። በሌላ በኩል በሰከላ አካባቢ እነ ዘመነ ካሴን አገኛለሁ በሚል አገዛዙ ተደጋጋሚ የድሮን ጥቃቶችን መፈጸሙ ተነግሯል። የሻለቃ ዝናቡ ልንገረውን ቡድንና ዘመነ ካሴ ቡድን በአሁን ሰዓት ላይ ጥምረት ፈጥረው መግለጫ የሰጡትም ከሰከለ ወረዳ ነው በሚል አገዛዙ አካባቢውን በድሮን እየደበደበ ነው። በስፋት ተሰሙታላችሁ። በተመሳሳይ በጎንደር አካባቢም እንዲሁም የእዝ ችግሩ ተፈቶ አሁንም ቢሆን የጎንደር እዝ ባለበት እንዲቀጥልና አንዳንድ ውይይቶችን መደረጋቸው ተነግሯል። ታደምጡታላችሁ። በሌላ በኩል በላሊበላ ውቅር አብያተ ክርስቲያናት አቅራቢያው ውጊያ መካሄዱ ተነገረ። በላሊበላ ከተማ በአየር ማረፊያውም ከባድ ውጊያ ሲደረግ ማደሩ ተሰምተዋል። ታደምጡታላችሁ። ሰላምና ጤና በያላችሁበት የምድር ጥጉ ልድረሳችሁ። ክቡራን እስከ ፍጻሜው አብራችን እንድትቆዩ እየገለጽኩኝ የጎጃም ጀግኖችም እነ ዘመነ ካሴ የሀሳብ ልዩነታቸውን በመቅረፍ አንድ አማራዊ ድርጅት መመስረታቸውን ተከትሎ የተደሰታችሁም የአማራ ልጆች ደስታችሁን ሰላምን በላይክ እንድታሳዩኝ በታላቅ ትትና ጠይቃለሁ። አብራችን ቆዩ። በጎጃም ምድር የሚገኙ የፋኖ አደራጀቶች በሙሉ በአንድ ወጥ መዋቅር ተደራጁ። በጎጃም ምድር ከዚህ በፊት በተናጠል ይንቀሳቀሱ የነበሩትም በዘመነ ካሴ የሚመራው የአማራ ሕዝባዊ ኃይልና በነፋኖ ሻለቃ ዝናቡ ልንገራው የሚመራው የጎጃም ፋኖ እዝም አሁን ጥምረት መፍጠራቸው ተነግሯል። ከዚህ በኋላ በጎጃም የሚንቀሳቀስ መሳሪያ የታጠቀ ፋኖ በሙሉ በአንድ መዋቅር የሚመራ ይሆናል ተብሏል። ወታደራዊ መዋቅሩ የተመሰረተውም የአማራ ፋኖ በጎጃም ተብሎ ሲሆንም በዚህም አመራሮች ከሁለቱም ኃይሎች መዋቅራቸው ሰዎቻቸው የተነገረው የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ሆኖ የተመረጠ ሲሆን፣ የአማራ ፋኖ በጎጃም ምክትል መሪና የፖለቲካ ዘርፍ ኃላፊ ጠበቃ አስረስመረ ዳምጤ፣ የአማራ ፋኖ በጎጃም ምክትል መሪና የወታደራዊ ዘርፍ አጻዥም ሻለቃ ዝናቡ ልንገረም፣ የአማራ ፋኖ በጎጃም ቃል አቀባይ ማርሸት ጸሐዬም፣ የአማራ ፋኖ በጎጃም በምክትል መሪ ማዕረግ ምክትል ወታደራዊ አጻዥም አርበኛ የኒያለም ዘለቀም፣ የአማራ በጎጃም የፋይናንስ ሰራፊ ኢንጂነር ማንችሎት እሱ ባለሆነው መመረጣቸውን ከስፍራው ለማረጋገጥ ችሏል። ከዚህ በኋላ በጎጃም ምድር የአማራ ሕዝባዊ ኃይልም ሆነም የጎጃም እዝ የሚባል መዋቅር የሌለ ሲሆን የሚኖረውም የአማራ ፋኖ በጎጃም የተባለ አንድ ወጥ አደረጃጀት ብቻ ነው። ይህም የአገዛዙ ወታደሮችን ክፉኛ ያስደነግጥና ያናደደ ሲሆን በዚህ ምክንያት እነዘመነ ካሴን አገኛለሁ በሚል በሰከላ ተደጋጋሚ የድሮን ጥቃቶች ሰዎችም በትናንትናው ዕለት መፈጸማቸውን ለማረጋገጥ ችሏል። አገዛዙ ትናንትና እኩለ ቀንና አመሻሽ ላይ የድሮን ጥቃቶችን መፈጸማቸውን ነው የመረጃ ምንጮቻችን ከስፍራው የገለጹት። የተፈጸመው የድሮን ጥቃት ትናንትና ሰከላ ወረዳ ዋና ከተማ በሆነችው ግሻባ አካባቢ ለገበያ የወጡ ንጹሃንን እየጨፈጨፈ ሲሆን፣ ማምሻውንም ደግሞ አንድ ቤት ላይ የድሮን ጥቃት ተፈጽሞ አንድ ንጹህ ሲገደል ሰባት ሰዎች መቆሰላቸውን ለማረጋገጥ ተችሏል። የድሮን ጥቃቱ ኢላማ ያደረገው ደግሞ እነ ዘመነ ካሴንና እነ ሻለቃ ዝናቡን አገኛለሁ በሚል እንደነበር ቢሆንም ነገር ግን መንግስት ሳይሳካለት እንደቀረ ታውቋል። አገዛዙ እነዘመነ ዘመነ ካሴ ያሉት ሳካላ ነው የሚል ድምዳሜ ላይ በመድረስ ነው አካባቢው ላይ የድሮን ጥቃቶችን እየፈጸመው። ክቡራን አድማጭ ቤተሰቦች የበንዲ እንዳለ የጎንደር እዝም ያሉትን ችግሮች ፈቶ እንዲቀጥል መስማማቱ ተነግሯል። የጎንደር እዝም ስያሜውን እንዳለወጠና ከዚህ ቀደም የነበሩ አመራሮችም ማለትም ሻለቃ ሀብቴ ወልዴም የጎንደር ፋኖ እዝ ዋና አዛዥ፣ ሻለቃው ባንታባትም የጎንደር ፋኖ እዝ ምክትል አዛዥ፣ ሻለቃ ደረጃ በላይም የጎንደር ፋኖ እዝ ዘመቻ መምሪያ ዋና አዛዥ በመሆንም ስእዙን እንዲያስቀጥሉ ክለብ አትሌት አሁን የጎንደር እዝ እየሰራ የሚገኘው በእዝ ውስጥ ያልተካተቱ እየታጠቁ የፋኖ አባላትን ወደ እዙ ለማስገባት ተደጋጋሚ ጥረቶችን እያደረገ ነው። በተመሳሳይ በሸዋ ወንድሞቻችን መካከል ተፈጥሮ የነበሩ አለመግባባት በሽምግልና ለመፈታት ጫፍ የደረሰ ሲሆን በቅርቡ ከሸዋ አካባቢም እንዲሁ የእዝ ምስረታ ብስራትን የምንሰማ ይሆናል። ከቡራን አድማጭ ቤተሰቦቼ ይበንዲ እንዳለም በላሊበላ አቅራቢያ ከባድ ውጊያ መደረጉ ተነገረ። በአማራ ክልል ሰሜን ወሎ ዞን ላሊበላ አቅራቢያ ከባድ ውጊያ መደረጉን ለማረጋገጥ ተችሏል። በላሊበላ ከተማ መነሻው ያደረገው የአገዛዙ ጦር ወደ ገጠር ወርዶ ከፋኖ ኃይሎች ጋር ማለትም በነኮማንዶ ፍቅሩ ከሚመራው የአማራ ፋኖ ያሳምነው ጽጌ ክፍለ ጦር ጋር ውጊያ አድርጎ አብዛኛው ኃይሉ ተደምስሶ የተቀረው አፈግፍጎ ወደ ላሊበላ ከተማ ገብቶ ነበር። ይሁን እንጂ የአማራ ፋኖ ላሊበላ ከተማ ድረስ ተከታትሎ ጥቃት መክፈቱን ለማረጋገጥ ተችሏል። በላስታ ላሊበላም ከባድ ውጊያ ሲደረግ እንደነበር የተነገረ ሲሆንም በተለይም ላሊበላ ከተማ ውስጥ በሚገኘው የሽምሻሀ አየር ማረፊያ ከባድ ውጊያ መደረጉንና በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውንም የመረጃ ምንጮቻችን አክል

በዚሁ በከተማ አቅራቢያ በተደረገ ከባድ ውጊያ የፋኖ ኃይሎች መብረቃዊ ድልን መጎናጸፋቸውን ለማረጋገጥ ችሏል። በሹምሻ አየር ማረፊያ ዙሪያ የአብይን ሰራዊት ቀለበት ውስጥ አስገብተው ሲለበልቡት ያደሩት የብርጋዴር ጀኔራል አሳምነው ጽጌ ልጆች በርካታ ወታደሮችን ሲገድሉ፣ አምስት መኪና ሙሉ ወታደሮችን ደግሞ ቁስለኛ ማድረጋቸው ተነግሯል። ከትናንትና በስቲያ ሌሊት የጀመረው ውጊያ በትናንትና እለትም ቀጥሎ ከላሊበላ በቅርብ ርቅ ጥልቀት ከሰኞ ገበያ እስከ ሰሜኑ ባለው ደጋማ በኩልም በተለይም እስከ ደጎዛይ በአይናማ በኩል ደግሞ በቅዱስ አርቤ ዙሪያ እንዲሁም በሽምሻ አየር ማረፊያ ዙሪያ ከባድ ውጊያ መደረጉን የተነገረው ለሊቱን፣ ውጊያው በሽምሻ አየር ማረፊያ የቀጠለ ሲሆን ንጋት ላይ ያገዛዙ ወታደሮች ሙትና ቁስለኛ ሆነው ጦርነቱ በአሸናፊነት መደምደሙ ተነግሯል። ያገዛዙ ጦርም ሙትና ቁስለኛውን እየሰበሰበ መሆኑን የላስታ ሳምኑ ጽጌ ክፍለ ጦር ዘመቻ መምሪያ ኃላፊ ፋኖ ታዘቦ ሻምበል ተናግረዋል። በሌላ በኩል የአማራ ቀን ነው። የጎጃምዝ አባላቶችም በባህርዳር ከተማ በፈጸሙት የቦንብ ጥቃት ፋኖን ለማጥቃት ሲንቀሳቀሱ የነበሩ በውል ቁጥራቸው ያልተለዩ የፖሊስ አባላቶች ሲገደሉ፣ መርማሪ ፖሊሷን ጨምሮ ሌሎች የሲቪል አመራሮች ደግሞ የመቁሰል አደጋ እንዳጋጠማቸው ለማረጋገጥ ተችሏልም። የፋኖ ኃይል በተለያዩ ግንባሮች የሚወስዳቸውን እርምጃዎች ተከትሎ በሰሜን ሸዋ የሚገኘው የአብይ አህመድ ሰራዊት ደግሞ መንገድ ለመዝጋት መገደዱን ለማረጋገጥ ተችሏልም ራሱን ማዕከላዊ ሸዋ ኮማንድ ፖስት ብሎ የሚጠራው ይህ ጽንፈኛ ኃይልም በተለይም ከደሴ ወደ ሸዋሮቢትና ደብረ ብርሃንም ከደብረ ብርሃን ወደ ሸዋሮቢትና ደሴ የሚወስደው መንገድም ከዛሬ ከ16 ቀን ጀምሮ ለተሽከርካሪ ዝግ ይሆናል ሲል በመግለጫው ገልጸዋል። እንደ መንግስት መግለጫ ከሆነ መንገዱን የምንዘጋው በፋኖ ያሎች ላይም፣ ርምዝ የተቀናጀ ዘመቻ ለመውሰድ ስላቀድን መንገዱ ከዛሬ ጀምሮ ዝግ ይሆናል ሲል ማስታወቁ ነው እየተነገረው። ይሁን እንጂ ራሱን ወንበዴው ብልጽግና ራሱን መንግስት ብሎ የሚጠራው ኃይል መንገዱን የሚዘጋው ሰራዊቱ እንደ ልቡ መንቀሳቀስ ባለመቻሉና የፋኖ ኃይሎችም የደፈጣ ጥቃት እየፈጸሙ እያጠቁት በመሆኑ እንደሆነ የመረጃ ምንጮቻችን አክለው ገልጸዋል። የሆነው ሆኖ የሸዋ ወንድሞቻችን የተቀናጀ ዘመቻ አገዛዙ ሊከፍትባቸው ስለሚችል ከወዲሁ መረጃ ልውውጥና ቅንጅት እንዲፈጥሩ እንዲሁም ቶሎ ወደ አንድነት እንዲመጡ የመረጃ ምንጮቻችን አክለው ገልጸዋል። ክቡራን አድማጭ ቤተሰቦች ተጨማሪ መረጃዎች ሲደርሱ እንደግሞ አጠናክሬ ወደ እናንተ የመመለስ ይሆናል።